ይሁ ከላይ ከላይ ግልብ ግልቡን የምናያት አገራችን ኢትዮጵያ የምስጢር ዶሴ ተነግሮና ተዘክሮ የማያውቅ ማንነቷን እየገለጥኩላችሁ እገኛለሁ። እኔ ታሪክ ተመራማሪ አጥኚ፣ አሳሽ፣ ፈላጊ ኳታኝ ነኝ። የአባቶችን አደራ እፈልጋለሁ። ከዚህም ከዛም ያሉትን የተበተኑትን ምስጢራዊ ማንነቶቻችን እናስሳለሁ። እነርሱንም አሰናዳለሁኝ። በዚህም ጊዜ የማገኛቸውና የሚገጥሙኝ እጅግ ታምራት የሚያስብሉ ሁነቶችን ወደ እናንተ እያቀረሁ እገኛለሁኝ። በኛይቱ በእኛይቱ ኢትዮጵያ ነገደ የያይቆባውያን ይባላሉ። ከ12ቱ ነገደ እስራኤላውያን የያይቆብ ዘሮች ዋናዎቹ የዘርግንዳቸው ወደ ኢትዮጵያ መጥተዋል። በአፋር ለበርካታ ዓመታት ቆይተዋል። ከዛም በእግዚአብሔር መሪነትና በመላእክት አጋዥነት ወደ ሰሜን አባ አካባቢ ዛሬ ወደ ማሳያችሁና ሚስጥሬን መጀመሪያና መቋጫ ይሆናል ተብሎ ወደሚገመተው ቅዱስ ቦታም ገብቻ አለሁኝ። እኒህ ሰዎች እንደ ቅዱሳን የሚኖሩ ታመው የማይሞቱ ልጅና ጌጣቸው የሆነ ውብና እጅግም ቅዱሳን ሰዎች ናቸው። እንደ ብሔረ ሕያዋንና ብሔረ ብፁዓን ያሉ እጅግም በእግዚአብሔር የተመረጡና ዘሬዎቻቸውን ጠብቆ የሚኖሩ ምንም አይነት ቴክኖሎጂ ወደ እነርሱ ያልገባባቸው የሚኖሩባት አካባቢ እጅግ ከፍተኛ የሆነ መግነጢሳዊ ኃይል ያለው የአውሮፕላን የጂፒኤስ፣ የሌሎችን ኮኦርዲኔሽን ሲስተሞች በጭራሽ የማይሰሩና የሚዛቡበት ታምር የሚያስብል ቦታም ነገደ ያዕቆባውያን ወሉደ ወሉደ ወሉደ ወሉደ ደደክ አውያን ይባላሉ። እስቃዛው ሀገር ሰዎች እንደማለት ነው። ደብረ ደደክ ወሉደ ደደክ ይባላሉ። በቀዝቃዛው ተራራማ ቦታ የሚኖሩ እነዚህ የደደክ ልጆችም። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንደምን ቆይታችሁኛል? ይህ ፈለገ ጥበባት ሁለት ነው። ፈለገ ጥበባት 1 ከ62 ሺህ በላይ ተከታይ ያለው የዩትዩብ ቻናላችን በተለያዩ ሰዎች ምክንያት ሪፖርት በመደረጉ ተደራሽነቱ እጅግም ዝቅ ብሏል። ስለሆነም ወደዚህኛው የሁለተኛው የዩቲዩብ ቻናላችን የመጣንበት ዋና ምክንያት እንደ ዓይነት ታምራትና ስድናቄ የሆነ የሀገራችን የኢትዮጵያ ማንነትን ለአድማጭ ለተከታይ ለማቅረብ በማሰብ ነው። ይህንን ሳረግ ከሚገባው አካል ፈቃድን አግኝቼ ይሁንታ ተሰጦኝ ማቅረብ የሚገባኝን መዝኝና መቅረብ አለበት ብዬም በሰዎችም በራሴም አስገምግሜ ነው። ስለሆነም ይህንን ፕሮግራም ለሰዎች በማጋራት ላይክ እና ሳብስክራይብ ሸር እያደረጋችሁ ቤተሰብ ኃላፊነታችሁን እንድትወጡ እየጠየኩኝ በፍለጋ ወቅት ቡኮፍ ላይፍ እያሉ የሚጠሩትን የጥንት ግብፃውያን አንቀህ የኢትዮጵያ ጥንታውያን ደግሞ ህይወት የሚሉትን አንድ አርማውን ይዤ ጭራውን ተከትዬም በዚህና በዛ በወዲና በወዲያ እየዞርኩና እየኳንተንጉ እየፈለግኩ እገኛለሁኝ። በአለፉት ፕሮግራሞች ላይ ይህን የሚያስደንቁ እጅግ ታምራት የሚያስብሉ እንዲህም በኢትዮጵያ አለ እንዴ የሚያስብሉ ታምራትና ሚስጥራትን እየገለጽኩላችሁ እገኛለሁኝ። ያየሁትን ለማመን እየተቸገርኩበት ከአባ ፍቅር ማርያም ቤት ጀርባ ያየሁት ከስሩ ላይ በግዕዝ ለሺህ ዘመናት ተጽፎ ያለፈና የወየበ ጽሁፍ ላጋራችሁም። አበ ቅዱሳን ማኅበር የወስድኒ ሊተፍኖት ጻርቃን በእንተ እግዚአብሔር መርሃኒ ወጥን ወንተ ሰማይ ርግብ ታሬኒ ፍኖቴ የሚለው ወደ ቅዱሳን ማኅበር የሚወስደኝም መንገድ በእግዚአብሔር መሪነት ጀምራለሁ መንገዴ ድም የሰማይ ርግብ ታሳየኛለች የሚል ሚስጥራዊ የሆነም ከትልቁ የዛፍ ስር ላይ የተቀመጠ ሚስጢራዊ መልእክት ነው ያነበብኩትም። ከዛም አባ ፍቅረ ማርያም የባብ ኢየሱስ ወደሚባል አንድ ታላቅ ገዳም እንደሄድና የተለያዩ ሰዎችን በማግኘት ከነርሱ መልስ ላገኝ እንደምችል ነግረውኛል። ከዛም ማቡቴ ጊዜው ሲደርስ እንዘነ ጸርኮ ከፈር ከታነብብ እንዘይ መርከፍድ ከጻፈ ወቀብ ሚስጢር አበው ያሉኝ ሚስጢር እንድጠብቅና እጅግም እንድጠነቀቅ ያስጠነቀቁኝ። ጊዜው ሲደርስ ካየው ከፍለ ተናገር፣ ካወቀው ከፍለ ጻፍ፣ የአባቶች ሚስጥር ጠብቅ የሚለው ኃይለ ቃል እያስታወስኩኝ እሳቸው ወደ መሩኝ ወደ ይቤ አብ ኢየሱስ ገዳም አቅንቻለሁ። ይባብ ኢየሱስ፣ ይቤ አብ ኢየሱስ አብ እንዳለው አብ እንደተናገረው እንደማለት ነው። ከመቅደሱ ሲወጡ ያገኘኋቸው ካህን እያወጋን ቁጭ ብለን ተሰይመናል። ቄሱ ቀጠሉ፣ በዚህ ገዳም በርካታ ሚስጥራዊ ነገሮች አሉ ተብሎ ይታመናል ብለው ፈገግ አሉ። ይቢ አብ ኢየሱስ መባሉ አብ እንደተናገረው አብ እንዳለው ማለት ነው። አሁን በተለምዶ ባብ ኢየሱስ እንለዋለን ብለው ቀጠሉ። በዛን ዘመን በዚህ አካባቢ ብዙም ደብር አልነበረም የነበሩት የጣና ገዳማቱ ቤተክርስቲያንና ባህር ዳር ያለው የቅዱስ ጊዮርጊስ ቤተክርስቲያን ብቻም ነበሩ ብለው ቀጠሉም። በዛም ዘመን ከዚህ ተነስተን ቅዱስ ጊዮርጊስ እንዲሁም ወደ ጣና ገዳማት እንሄዳለን የሚሉን በቅርብ በህይወት ያጣናቸው አባቶች ነበሩ። ለአገልግሎት የሚጓዙበትም ወደ ሁለት ኪሎ ሜትር በላይ የሚሆን የውስጥ ለውስጥ ዋሻ አለ አሉ። ካኑ እንደዚህም ብለው ሲቀጥሉ እኔም ፈጠን ብዬ ቄሴ እስኪ ስለ ዋሻው ትንሽ ንገሩኝ፣ ያልኳቸውም የኢትዮጵያ ሚስጥራት በዋሻዎች በተራሮች በገዳማት ላይ የተሰየመና በሚስጥር ጸንቶ የሚኖር ነውና፣ ቄጼ ዝማቸውን እያሻሹ ትኩር ብለው እየተመለከቱኝ እና የቅዱሳን መንገድ የሚለውን ነው አሉኝ። ምን ያልኳቸውም፣ ታዲያ የቅዱሳን መንገድ የሚባለውን ነው ነበር ያሉኝ። የፈጣሪ ያለህ አባ ፍቅረ ማርያም ቤት ከጎጆዋ ጀርባ ያየሁት፣ ከስሩ ላይ በጊዜ ተጻፈው ጽሑፍ በየት አድርጎ መጣ? ያየሁትና እና ያነበብኩትን ለማስታወስ ሞከርኩኝ። አበ ቅዱሳን ማህበር ዘይወስደኒ ሊተ ፍኖተ ጻድቃን በእንተ እግዚአብሔር መራየኒ እውት ወእንተ ሰማይ ርግታረኒ ፍኖቴ ነበር የሚልም፣ ወደ ቅዱሳን ማህበር የሚወስደኝን መንገድ በእግዚአብሔር መሪነት ጀምራለሁ መንገዴንም የሰማይ ርግብ ታሳየኛለች የሚለውም፣ የካህኑ መልስ ማሰብ ጀመርኩኝ ቅዱሳን መንገድ ማለት ነው። ስለዚህም ከአባ ፍቅረ ማርያም ቤት ጀርባ ያየሁት ነገርና ካህኑ የነገሩ ነገር ተገጣጠመብኝና ቄሴ ማስተዋል ጀመርኩ። ካህኑ ጠሩኝ። ምን ነው ልጄ፣ እኔ በቁም ነገር እያወጋሁ በሀሳብ ጥለኝ ሽው ትላለህ እንዴ አሉኝ። እኔም የፍርሃት ስሜት እየተነበበብኝ ከተቀመጥኩበት የተጋደመ የቁልቋል እንጨት ራሴን በማደላደል አረ ከእርሶ ጋር ነኝ አባቴ፣ ይቀጥሉ አልኳቸው። እና ስለ ዋሻው እስኪ ይንገሩኝ ብዬ ቀጠልኩኝ። አይ ልጄ፣ እሱ ስለኛም ያልተፈታ የዘመናት ሚስጥር ሆኖብናል። በአይሆን አካባቢ እንደሚገኝ ላሳይ ብለው ከተቀመጡበት ተነስተው ያውልህ የአጥር ይታይሃል። እኔም ለማየትና ለማወቅ ካለኝ ጉጉት የተነሳም ፈጠን ብዬ አሁን አሁን ይታየኛል አባቴ አልኳቸውም። አረጋዊው ካህን ቀጠሉ። ያን ከሚታይ አጥር ውስጥ በስተሰሜን በኩል ይገኛል። ግን ምን ይደረግ ወታደሩ በጉልበት አጥሮብናል አሉኝ እና ከዛ ዋሻ ምንድን ነው ያለው አልኳቸውም። አይ ልጄ ዋሻው ውስጥ እጅግ ብዙ የተቀበሩ ነገሮች እንዳሉ ይነገራል። ብዙ ዓለም ላይ የማይገኙ ቅርሶቻችን የብራና ላይ ሚስጥራዊ የነገስታቱ ዘውድ ከወርቅ የተሰሩ የዋሻ ጉችላና ምስሎች ሁሉ ቀርቦ የሚያዩ ጠፋ እንጂ እና ወደዚህ ቦታ መሄድና ማየት አይቻልም። እንዲህ የጠየኳቸውም የሆነ ጊዜ በአጢ ኃይለ ሥላሴ ሆኖ ነው መሰለ ብለው ቀጠሉም እኛ ልጆች እያለን ከብት ስናግድ አባቶቻችን በዛ በዋሻውን እንዳትቀርቡ ይሉን ነበርም። እኛም የልጅ ነገር ሆኖብን ለማየት በታችኛው ሰፈራ ገፍተን ወደ ዋሻዎቹ ስንቀርብ እንዲው ይህን ዛፍ የሚያክል ትልቁ ማርካ እያሳዩኝ ምን የሚያክል ዘንዶ ተዋሻው መግበሬ እንደ ሰርዶ ተጋድሞ አየ ነው። አምላክ አለ እጅግ ያስፈራ ነበር። ያኔ ስጋ ተነፍሴ የተላቀቀች ነው የመሰለኝ። እንዲሁ የጭንቅ ደራሽ እመቤቴ ነው ተጉዳ ያወጣችኝ አሉካ። አሉካኑ አረጋዊ ቄስ አንገታቸውን ከጉልበታቸው ላይ አቀርቅረው በትዝታ ከነፉ። ቄሴ ቄሴ ብዬ ተጣራሁ። አቤት ቤት ልጅ አሉኝ። ቅድም አንድ ነገር ሲሉ ሰምቻለሁ ብዬ ቀጠልኩኝ። መቼስ የነበር ጭራን ከያዙ አይልቀቅ ይል ተረቱ። ይህንን የመሰለ ሚስጥር ፍንጭ ካገኘው ፈልቅቆ ማስፋትን እወዳለሁና ምን ነበረ አሉኝ። የቅዱሳን መንገድ ሲሉ ሰምቻለሁ አልኳቸው። አሁን ዋሻው አባቶቻችን ሲጠሩት የነበረው የቅዱሳን መንገድ ብለው ነው አሉኝ ከመቀመጫ እየተደላደርኩኝ ለምን ይሆን አልኳቸውም። ጉጉስ አልመስልም ጉዳዩ ላይ በጣም የፈለግኩትና የሚያስፈልገኝ ነገር እንዳለ ላለማሳየትና ላለማስጠርጠር። ማለት ሚስጥር አለው አልኳቸው። ይህ ቦታ እኮ የተሰወሩ ጻድቃን የሚገኙበት ቅዱስ ቦታ ነው። በእግዚአብሔር የተመረጠና የተወደደ ቦታም እንደሆነ አሁንም በፈጣሪ በምረቱ ምልክት ያሳይናል። አሁን ባለፈው ረቡዕ አልኩ አይደለም እኔ በራሲ በጆሮዎችና በአይኖች ያሰማው እና ያደመጥኳቸው በርካታ ሚስጥሮችና የእግዚአብሔር ታምራት እኮ ይቻሉ ግን እንደው እኮ ልጅ ስለዋሻው ለእኔም የዘመናት ያልተፈታልኝ ቁልፍ ነገር ነው። ከዚህ በላይ ምንም ሊነግሩኝ እንደማይችሉ ስረዳም ከአንድ የመጨረሻ ጥያቄን ለማጠናቀቅና በሱ ለመቋጨት ለመጠየቅ መደላደል ጀመርኩኝ። አባ ፍቅረ ማርያም ስለያቸው ከዳዊት መጽሐፋቸው አውጥተው የሰጡኝ ነው። ወረቀቱም ለዘታሰሰ መጽሐፈ ጥበብ እምዘ የተባለ ጥበቡ ትረክቦ የሚለው የምትፈልገውን የጥበብ መጽሐፍ ጥበቡ ከሚባል ሰው ታገኘዋለ የሚለውም ስለዚህ አባ ፍቅረ እንዳሉኝ ጥበቡ የሚባል አባት እዚሁ ይገኛሉ ማለት ነው ብዬ ደመደብኩም። ካህኑን ቀና ብዬ እየተመለከትኩም፣ አቤት ሌላስ ምን አለ? አሉኝ ጥበቡ የሚባል ሰው እዚህ ይኖራል? አልኳቸውም። ጥበቡ ጥበቡ የሴትንሽ ትንሽ አሰቡና እንደዚህ የሚባል ሰው እንኳን የለም አሉኝ። እርግጠኛ ነዎት አባ? አልኳቸውም። ፈጠን ብለው አሁን ለብዙ ዘመናት የኖርኩበት አይደል፣ እንዲህ ተብሎ የሚጠራ ሰው ፈጽሞ እዚህ የለም ብሎ ተስፋዬን አስቆረጡኝ። ታዲያ አባ ፍቅረ ምን አስበው ነው ብዬ ጥያቄ ውስጥ ወድቻለሁ። ለዚህ ተሐሰሶ መጽሐፈ ጥበብ እምዘ ይተዋል ጥበቡ ተረክቦ የሚለው እንዴት አባ እንዴት ወደዚህ ላኩኝ? ምን መልእክት አስይዘው አልኩኝ። ጥበቡ ጥበቡ ብለው ደጋግሞ አሰበቡ። አይ አይል የለም፣ የለም፣ የለም እንደዛ የሚባል ሰው ብለው ተስፋዬን አስቆረጡኝ። ካለሁበት ደርቄ ቀረሁና ወደ ሰማይ አንጋጥጬ እየተመለከቱ አንዳንዴም ወደ ምድር አቀርቅሬ እቀራለሁ። እንዴት አባ ፍቅረ ማርያም ጥበቡ የሚባል ሰው የምትፈልገው የምትፈልገውን የጥበብ መጽሐፍ ይገልጽልሃል። እንዴት ይሉኛል። ጥበቡ ማን ናቸው? የት አካባቢ ነው የሚገኙት? መልስ የሌለው ጥያቄ ሆነብኝ። ምርር ብለህ አልቅስ አልቅስ አለኝ። አረጋዊ ካን በሀሳብ ማዕበል ሲንስናጥ ሲያዩኝ ተነስተው ከቤቴሌም ወደ ደጃፍ ያለውን ወይራ መኮትኮት ጀመሩ። እኔም ባለሁበት እግሮችን ዝርግቼ አንገቴን ወደ ምድር አቀርቅሬ መሬቱን እየጫርኩ በተስፋ መቁል ስሜት ፈዝጄ ተቀመጫለሁኝ እንዲሁስ ምን አገባኝ ለማን ስዬ ነው ህይወቴን ትቼ እንዲህ መንከራተተው እላለሁ ምንስ ብዬ ነው ምንም ነገር ላላገኝበት የመንከራተተው ስቃይና ችግሬን የማፈሰው እኔ ማንነኝና እላለሁም ማንም ሰው ሊረዳኝ ዝግጁ አይደለም ቢሆንም የባሰ ሚስጥሩን ማቆላለፍ ነው እንጂ ለትውልድ የሚያስረክብ አደራ የሚሰጥ የለም። ስለዚህ ስለምን ስጨነቃለሁ፣ ኑሮዬን አልኖርም እንዴ እላሉ ድጋግሜ እና ምን ላገኝበት ተስፋ የሌለው መንገድ ልጓዝ። የአንዱ ሚስጥር ለማወቅ ስጣጣር በብዙ ሚስጥር የተከበበ ሆኖ አገኘዋለሁ። የደረስኩ መስሎ ሊጨብጠው እጅን ስዘረጋ ይርቀኛል። ርቆኛል ብዬ ተስፋ ቆርጬ ስቶ የተስፋ ጭላንጭል ብቅ ይልና ተነስ፣ ፈልግ ባጥጥ ሩጥ ፈልግ ፈልግ እያለ ነፍሴን ያስጨንቃታል። በእንቅልፌ ይመጣል፣ በህልሜ ይጣላኛል። ከሩቅ ሆኖ የተስፋ ብርሃን ያበራልኛል። የጭላንጭሏን ብርሃን ተስፋ አድርጌ በተስፋ ስጓዝ ብርሃኑ ከናካቴውም ብሎ ይጠፋብኛል። እኔ ጨንቁኛል፣ እኔ ስቃይ በስቶብኛል። ለመነስ ሁሉን አልተውምና ወደ ህይወት ያልመለስም እላለሁም። ስቀርበው ወጋ ስርቀው ደግሞ ጎተት እያደረገ በተስፋ መቁረጥ ስሜት ይንጠኛል። ተስፋም ቆርጬ ስተው አንዳች ስሜት ይሰማኛል። ተነስ በርታ ጠንክር ፈልግ ፈልግ ፈልግ ቆፍር በርታ በርታ በርታ ተነስ ተነስ ይለኛል። እጅጉን ከፍቶኝ ከራሴ ጋር ሞግታለሁ። ለምን አልተው ምላለሁ። እንደገና ደቦ የአባ ፍቅረ ማርያም ተግዛጽና ምክር አስተውላለሁ ናቡቴ። እንዳትጨርስ አስጀምር። ትንሽ እውቀት በሽታ ናትና፣ እንዳታጣ እንዳታሳጣ፣ እንዳጠልፍህ እንዳታስጠልፍህ ብለውኛል። በደንብ ማሰብ ጀመርኩኝ። አባ ፍቅረ የነገሩኝ ሚስጥራዊ የሆነ መልእክት አለህ እንዴ ብያምሮ ሊያሰላስላለው። ስለዚህ በደንብ ማሰብ ስጀምር አባ ፍቅረ የነገሩኝ አንድ የቦታ ስም፣ አንዱ የሰው ስም እንደሆነ ተረዳው። ስለዚህ ይቪ አብ ኢየሱስ ይባብ ኢየሱስ ገዳምና ጥበቡ የተባሉ ሰውዬ አንድ ነገር አሰብኩ። ስለዚህ ፈጠን ብዬ ካይኑን ቄሴ አልኳቸው። አቤት አሉኝ። ከዚህ ገዳም ለብዙ ዘመናት የቆዩ አባት አሉ አልኳቸው። ጆሮዬ አዎ የሚል መልስ ብቻ ነው የሚሰማው። የሚፈልገውም ከሳቸው ከአንደበታቸው የወጣ ዘንድ ጆሮዎችን ቀስሬ አዎን ብቻ እጠባበቃለሁ። ትንሽ ካሰቡ በኋላ አዎ አሉ አሉኝ። እውነት ደስ አለኝ በጣም። ስለዚህ እኒህ አባት ጠይቄ፣ ጥው ስለሚባለው ሰውዬ ሊነግሩኝ የሚችሉ ብቸኛ ሰው እሳቸው እንደሚሆኑ ተረድቻለሁም፣ ፈገግ ስል ካህኑ አዩኝና ልጄ አሉኝ። አቤት አልኳቸው። ማስተዋልን ጌጣ አድርጋት፣ ፍቅርህንም ልበሳት፣ ጥበብንም ተው። አባት አሳ ጎርጓሪ ዘንዶ ያወጣል ሆነብኝ ነገሩም ለዘ ተሐስሶ መጽሐፈ ጥበብ እምዘ ይትበል ጥበቡ ተረክቦ፣ የምትፈልገው የጥበብ መጽሐፈ ጥበቡ ከሚባል ሰው ታገኘዋለ። ስለዚህ አንድ አማራጭ ብቻ ነው ያለኝ። ይህም ከኢባብ ኢየሱስ በድሜ በሰል ያሉ ታሪክ አዋቂን ሰው መፈልግ፣ ከዛም እርሳቸውን አግኝቶ ሁሉ ነገር ከእርሳቸው መረዳትና ጥበቡ ወደሚባሉት ሰዎች መልክት ሊኖራቸው ስለሚችል ከርሳቸው ማግኘት፣ ይህ ባይሳካስ አልኩኝ መፍትሄው ምንድን ነው ማውጣትና ማውረድ ጀመርኩኝ ማሰብና ማንሰላሰል ብቻ የማልጎምጎም በሐሳብ በሀሳብ ከዚህኛው ጫፍ እስከ ወዲያኛው ጫፍ ያከንፈኛል አንዴ ከአባ ፍቅረ ማርያም በዓት ከጎጆዋ ወለል ከመደቡ ስር በሀሳብ ያተመኛል እንዴትና ለምን በሚል ግርምት በሀሳብ ብቻዬን ያስወራኛል እንዲያውም የዲያቆን አበራ ምክራዊና ሳይንሳዊ ጠቆመውና በሰብነት አንደበት አጣፍጦ የነገረኝን እሱ ደግሞ ሳስተውል እርሱ ያየውን ያላየሁት እርሱ የሰማውን ያልሰማሁት በርካታ ነገር እንዳለናም ከርሱ ሚስጥር እንደመካፈል ገብቶኛል። የሚስጥር መዳረሻዋን አጠንክሬ እንድፈልግ ሊረዳኝ እንደሚችል የነገረኝን ሀሳብ ከቤት የሌሙ አካባቢ ካለው ትልቁ አርጋ ስር ተቀምጬ አሰላስል ጀመረ። እንዴት ዲያቆን ዶክተር አበራ እኔን ሊያምነኝና ሊነግረ ይፈቅደ ለማንም ያልነገረውን ለዘመናት በልቡ ቋጥሮ ያኖረውን ሲጨነቅና ሲጠበብ የኖርበት ሚስጥሩ ያልፈታቸውን የዘመናት እውነት ለኔ ለአንድ ተራ ሰው እንዴት ብዬ ተደነኩኝ። ስለ ልቦና እንኳን ብቅጡ ያልዳበረ ሩጭና ተጫዎች እንኳ ያልጠገኩ ብኩኝ፣ ከመንፈሳዊነት ይልቅ ስሜታዊነት የሚገዛኝ ለእኔ እንዴት እነግር አለ አለኝ እላለሁ። ለምን ምን ቢያስብ ነው ልቦናዬን ከማመን እንዲሁም ከመቀበል መጠራጠር መረጠም። ግን ደግሞ ከአባ ፍቅረ ማርያም ጋር ለአመታት የዘለቀ መንፈሳዊ ዝምድና እንዲሁም የጠበቀ የሚስጥር ወዳጅነት እንዳላቸው ነግረውኛል። ምን አይነት ነገር ነው የገጠመኝ አልኩኝ። ልቤ ልመነው አልመነው በሚል መንታ ሙግት ውስጥ ገባም። አሳቤንና የደረስኩበትን ሁሉ ኩነት ልንገረው ወይስ ደግሞ ከእርሱ ጭራሽ ርቄ የራሴን መንገድ ልከተል? አሳብና ጭንቀት እዚህ ጥሎ እዚያ ይመልሰኛል። በእውነት ከዋርካው ግርጌ ስር ተቀምጬ የፀሐይዋን ብርታት ለመከላከል የለበስኩትን ነጠላ ላይ ላይ እንደነገሩ አገልድሜ በቁዘማ በመሰልቸት ስሜት ውስጦኜ አላዝናለሁም። ምን ነው አምላኬ ሆይ ምን ነው ላታስጨርስ አስጀምርከኝ? አንተ ይሁን በል አንተ ፍቅድ መንገዴንም ጥረግ፣ በእውቀትና በብላት ምራይ፣ በማስተዋል ቃኘኝ። ይሁን በል ጌታ ሆይ ይሳካ በል እላለሁ። እርዳኝ ወይ ደግሞ ተስፋዬን አስቆርጠህ የጥበብ ፍለጋዬን አስቆመኝ። ታናሽ ብላቴናን እርዳ፣ መንገዱን ሁሉ ተመራ ዘንድ አቅናለት እላለሁ። ታላቁ ዋርካ ሥር እንደ ተቀመጥኩ ፍዝዥ ቅርንጫፎቹን እመለከታለሁ። ስለዚህ ታላቁ አርቃ ካህኑን ጠይቄያቸው ነበረ። ምክንያቱም ብዙ ገዳማትና አድባራት ከተላልቅና ከድሜ ጠገብ ካረጁ ዛፎች በስተጀርባ ብዙ ኩነቶች እንደሚከወኑ ሰምቻለሁና። እና እድሜው ስንት ይሆናል ብዬ ለጠየኳቸው የመለሱልኝ አይልጄ እንኳን የዚህን ዕድሜ የኛንስ በቅጡ እናውቋለን ብለው ነው ነበር ያሉኝ። ግን አያቶቻችን እንደሚያውቁት የወሪት መስዋዕት ሳይቀር ይሰዋበት ነበረ እያሉ ቀጠሉም። ከዛም ከዛፉ ጋር አወግራለሁ፣ እጠይቀዋለሁ፣ ባካ አካፍለኝ፣ ምስጢርን ነገረኝ እያልኩኝ ማጸነው ጀመረ። ካህኑ ተሰናብተውኝ ሲሄዱ አየኋቸው። ከዛም ለተወሰኑ ደቂቃዎች ከዋርካው ስር ቁጭ ብዬ በሐሳብ ወድቄ እያለ በቤቴሌሙ አካባቢ አንድ ድምፅ ሰማሁ። አባ ፍቅረ ደህና ናቸው? ለጤናቸውስ እንዴት ናቸው? የሚል ያረጋዊ ቃል ነበር የሰማሁትን። ቀና ብዬ እየተመለከትኳቸው እጅግም ዘመናትን ያስቆጠሩ አረጉ አባት አያንተ ልጅ ብሎ ፈገግ አሉም። ምናልባት አንድ ሰው አገኘሁም፣ እውነትን ይገልጥልኝ፣ ሚስጥርም ይነግረኝ። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ ይህ ፈለገ ጥበባት ሁለት ነው። ፈለገ ጥበባት ሁለት ፈለገ ጥበባት ሁለት 62000 በላይ ተከታይ ያለው ሲሆን ሪፖርት በመደረጉ ሰዎች ደግሞ ለእነት ሐሳቦች እንዲቀርቡ ለትውልድ እንዳይደርሱ በማድረጋቸው ምክንያት ተደራሽነቱን በጣም ስላጣ ይሄኛውን ለመክፈት ተገድጃለሁ። ስለሆነም ይህንን ለሰዎች ላይክ እና ሳብስክራይብ እያደረጋችሁ ሸርም በማድረግ ቤተሰብ ኃላፊነታችሁን ተወጥላሉ። እኔ የምፈልገውን የማስሰውን የማገኘውን ቋጠሮን ለመፍታት በተቻለ አቅም ለትውልድ ኃላፊነትን ለመወጣትና ያገኘሁትን ነገር በተወሰነ ደረጃም ለሀገር ለማበረከት አባቶችን አስፈቅጄ እነርሱንም ጠይቄ ወደ እናንተ እያቀረብኩላችሁ እገኛለሁ። ወደፊትም በርካታ የሆኑ ሚስጢሮችን አብረን እንገልጣለን። ታምራትን እንዲህ አሉ እንዴ የሚያስሉ የኢትዮጵያ ማንነትን አብረን እናያለን። እስከዚያው ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እያልኩኝ በቀጣይ እስክንገናኝ ድረስ በቸር ቆዩልኝ።